የጠቅላይ ሚኒስትሩ አማካሪ አምባሳደር ከባድ ሚስጥር አወጡ። ከባህር በሩ በላይ የህወሓትና የኤርትራ ግንኙነት ከባዱ ፈተና መሆኑን የጠቀሱት ፖለቲከኛው የችግሩ ቁልፍ አሰብ ላይ ሳይሆን መቀሌ ላይ ነው ማለታቸው አነጋጋሪ ሆኗል። አሜሪካ በወደቡ ጉዳይ ኤርትራን አነጋግራለችም። የፕሬዚደንት ትራምፕ ከፍተኛ አማካሪ በኒውዮርክ ከኤርትራው የውጭ ጉዳይ ሚኒስትር ኦስማ ሳላህ ጋር መምከራቸው አፍሪካን ኢንተለጀንስ ዘግቧል። በቅርቡ እናሳከዋለን። ፑቲን ከሞስኮ የምስራች ላኩ። ኢትዮጵያ የጀመረችውን የኒኩሌር ኃይል ልማት የሚደግፍ የኒኩሌር ምህንድስና ትምህርት በኢትዮጵያ መስጠትም እንዲጀመር ነው። በሌላ መረጃ ደግሞ የቀድሞ ፈረንሳይ ፕሬዚደንት ሳርኮዚ እስር ተፈርዶባቸዋል። በጠቅላይ ሚኒስትር አብይ ተደማጭነት ካላቸው ቅርብ ሰዎች ግንባር ቀደም የሚባሉት አምባሳደር ስለ ሰሜኑ ውጥረት ከባድ መረጃ ወጥቷል ከባህር በሩ በላይ የዋትና የኤርትራ ግንኙነት ከባድ ፈተና መሆኑን የጠቀሱት የቤተ መንግስቱ ሰው የችግሩ ቁልፍ አሰብ ሳይሆን መቀሌ ላይ ነው ማለታቸው አነጋጋሪ ሆኗል። በዚህ መሀል ደግሞ አሜሪካ በወደቡ ጉዳይ ኤርትራን ማነጋገሯ ተሰምቷል። የትራምፕና ኢሳያስ ባለስልጣኖች ተገናኝተው የመከሩት በኒውዮርክ እየተካሄደ የሚገኘው ሰማንያኛው የተመድ ጉባኤ ጎን ለጎን መሆኑን የአፍሪካ ኢንቴልጀንስ ዘገባ አመላክቷል። ይህንን ጨምሮ ኢትዮጵያ የጀመረችው የኒውክሌር ኃይል ልማት የሚደግፍ የኒውክሌር ምህንድስና ትምህርት በኢትዮጵያ መሰጠት ሊጀመር መሆኑን አክለን በመግቢያው ላይ ያሰማናችሁን መረጃዎች ዝርዝር ወደ እናንተ ልናደርስ ወድናል። ሰላም ውድ የሁሉ ዴሊ ቤተሰቦቻችን እንደምን አላችሁ? ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል የህልሞ ቤት ታዋቂው ቪስኮር ሪል ኢስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚፊኒሽድና ሙሉ በሙሉ ያለቁ ፉልፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል፣ የራሱ የሆኑ ዲጂታል ካርት ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153ና 167 ካሬ ሜትር ቤቶችን በ45 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ ሁለት ዓመት እየኖሩበት ወይም አከራይቶ መክፈል ይችላሉ። ቢኖሩበት በምቾት፣ ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 518379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። በኤርትራና በኢትዮጵያ መካከል ያለው ውጥረት ከጊዜ ወደ ጊዜ እየጨመረ ባለበት ወቅት የቀድሞ የኢትዮጵያ ዲፕሎማት አምባሳደር ሌንጮ ባቲ ባወጡት አዲስ ትንታኔ የችግሩ ዋና መንስኤ የባህር በር ጥያቄ ብቻ ሳይሆን በህወሓት ውስጥ ያሉ ጠንካራ መስመር ተከታይ ኃይሎችና በኤርትራ መንግስት መካከል የተፈጠረው ያልተጠበቀ ጥምረት መሆኑን አስታወቁም። አምባሳደሩ የግጭቱ ፊውዝ ያለው መቀሌ ውስጥ ነው ሲሉ የዓለም አቀፍ ማህበረሰብ ትኩረቱን በአሰብ ወደብ ላይ ብቻ ማድረጉን የግጭቱን ትክክለኛ ምንጭ አንዲስት እንደሚያደርገው በጽሁፋቸው ገልጸዋል። በአምባሳደር ሌንጮ ትንታኔ መሰረት በፌዴራል መንግስቱና በዋት መካከል የተደረገው የፕሪቶሪያ የሰላም ስምምነት የሚቃወሙት የዋት አከርካሪ ቡድኖች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጋራ አላማቸውን ለማሳካት በሚስጥር ተቀራርበዋል። ይህ ጥምረት በማህበራዊ ሚዲያ ጽምዶ በሚል ስያሜ በመታወቅ መጀመሩንም አምባሳደሩ ጠቁመዋል። የዚህ ጥምረት ዋናኛ ግብ በአዲስ አበባ የሚገኘው የፌዴራል መንግስትን ማዳከምና ብለው መጣል መሆኑን የሚገልጸው ትንታኔም ይህም በ1990ዎቹ መጀመሪያ ወደ አዲስ አበባ የተደረገው የድል ጉዞ ለመድገም ያለው ነው ተብሏል። ትንታኔው እንደሚጠቁመው የኢትዮጵያ መንግስት በኤርትራ የሚደገፈው የህወሓት አክራሪ የሚሰነዘርበት ማንኛውም ጥቃት በቀጥታ ከኤርትራ እንደመጣ ጥቃት እንደሚቆጥረው እና ይህንንም ራሱን ለመከላከል ወታደራዊ እርምጃ እንዲወስድ ሊያስገድደው ይችላል። እንዲህ ባለበት ሁኔታ ውስጥ ነው ኢትዮጵያ የአሰብ ወደብን የማግኘት ፍላጎቷን እውን የሚደረገው ያሉ ሁኔታዎችን ልትፈጥር እንደምትችልም ገልጸዋል። አምባሳደር ሌንጮ በጽሁፋቸው ህወሓትና የኤርትራ ገዢ ፓርቲ ለረጅም ዘመናት የዘለቀ ወዳጅን ጠላትነት ግንኙነት እንደነበራቸው አስታውሰዋል። በአንድ ወቅት የመንግስቱ ኃይለማርያም መንግስትን ለመጣል አብሮት የተዋጉት እነዚህ ኃይሎች በኋላም የበላይነትን ለመያዝ ባደረጉት ፉክክር ለሁለት ዓመታት የዘለቀ ዳግማዊ ጦርነት ውስጥ ገብተው መሆናቸው ይታወሳል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና ከኤርትራ ጋር የሰላም ስምምነት መፈራረማቸው ከፌዴራል ስልጣን የተገፈው ህወሓትን እንዳላስደሰተውና ይህም ለቀጣይ ችግሮች በር መክፈቱን ትንታኔ ያብራራል። እንደ አምባሳደር ለእንጮ እምነት በአፍሪካ ቀንድ ሊፈጠር የሚችለው ሰፊ ግጭትን ለማስቀረት ዓለም አቀፉ ማህበረሰብ ትኩረቱን መቀየር ይኖርበታል። የመፍትሄው ቁልፍ የአሰብ ጉዳይ ላይ ብቻ ማተኮር ሳይሆን ጦርነት እንዲቀሰቀስ የሚፈልጉ የህወሓት አክራሪ ኃይሎች ላይ ተጽዕኖ መፍጠር ነው። አምባሳደሩ በተለይ እንደ ጌታቸው አሰፋ ባሉ ግለሰቦች ላይ ያነጣጠረ ማዕቀብ መጣል እና መሰል እርምጃዎችን መውሰድ የአክራሪዎቹን የጦር ፍላጎት ሊቀንስ እንደሚችል በመጠቆም ጽሑፋቸውን ደምድመዋል። በቀጣይ አሜሪካ በወደቡ ጉዳይ ኤርትራን ማነጋገሯ ተሰምቷል። በኒውዮርክ እየተካሄደ ካለው የመንግስታቱ ድርጅት 80ኛ ዓመታዊ ጉባኤ ጎን ለጎን የፕሬዚደንት ትራምፕ ከፍተኛ አማካሪ ማሳድ ብሎውስን ከኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላ ጋር መመከራቸው አፍሪካ ኢንቴሊጀንስ ዘግቧል። በተባብሩ መንግስታት ድርጅት 80ኛ ዓመት ጠቅላላ ጉባኤ እየተሳተፉ የሚገኙት የአሜሪካው ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ የሆኑት ማሳድ ብሎውስ በኤርትራ የልዑክ ከሚመሩ የሀገሪቱ የውጭ ጉዳይ ሚኒስተር ኦስማን ሳላ ጋር ቀጠሮ ይዘዋል። ከዲፕሎማቲክ ምንጮች አገኘሁት ያለው መረጃ መሰረት አድርጎ መረጃውን ያወጣው የዘገባው ባለቤት አፍሪካ ኢንቴሊጀንስ ይፋ ባደረገው መሰረት ሁለቱ ከፍተኛ ባለስልጣናት ከዚህ በታች በተዘረዘሩ ጉዳዮች ዙሪያ ጥብቅ ውይይት ስለማድረጋቸው ገልጿል። ባለስልጣናቱ በዝርዝር ከተወያዩባቸው ጉዳዮች መካከል የአሜሪካና የኤርትራ የሁለትዮሽ ግንኙነትን ለማሻሻል፣ በኤርትራ ሰብአዊ መብት አያያዝ የሚሉትን ተጠቃሽ መሆናቸውን የተናገረ ሲሆን በተጨማሪም የአሜሪካ መንግስት አማካሪው ኤርትራ በቀይ ባህር ዙሪያ በዋነኝነት በአሰብና ወደብ ዙሪያ ከኢትዮጵያ ጋር ለፖለቲካዊ ንግግር እንድትቀመጥ ማሳሰባቸው ተነስቷል። አማካሪው ማሳድ ብሎውስ በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት እንዳያገረሽና ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ በሳውዲ አረቢያ የተፈራረሙት ጂዳ ዲክላሬሽን ያለ ቅድመ ሁኔታ እንዲተገበር ግፊ እንደሚያደርጉ መነጋገራቸው ተሰምቷል። በተጨማሪም ኤርትራ በሱዳን ግጭት ካላት ቀጥተኛ ተሳትፎ ሙሉ በሙሉ ስለምትወጣበት ሁኔታና ኤርትራ ከአሜሪካ ጋሮቿ ጥቅም በተጻራሪ ከቆሙ ኃይሎችና ሀገራት ጋር ያላትን ግንኙነት በፍጥነት እንድታቋርጥ የሚሉ ጉዳዮች በሁለቱ ሀገራት ባለስልጣናት መካከል በዝርዝር ውይይት የተደረገባቸው ጉዳዮች ስለመሆናቸው ተነግሯል። ሌላኛው ቀጣይ መረጃ በቅርቡ እናሳከዋለን። ፑቲን ከሞስኮ የምስራች ላኩ። ዛሬ ዓለም አቀፉ የአቶሚክ ፎረም ስብሰባ በይፋ ተከፍቷል። ጠቅላይ ሚኒስትር አብይ አህመድ ወደ ሞስኮ አቅንተዋል። ወዲ ደግሞ ሀገራችን ኢትዮጵያ የጀመረችውን የኒኩሊየር ልማት የሚደግፍ የኒኩሊየር ምህንድስና ትምህርት በኢትዮጵያ መሰጠት ሊጀመር መሆኑ የተሰማ ሲሆን የሩሲያ እጅ እንዳለበትም እየተነገረ ይገኛል። ዩኒቨርሲቲው የኒኩሊየር ምህንድስና ትምህርት መስጠት ሊጀምር ነው። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት በዘንድሮ ትምህርት ዘመን የኒኩሊየር ምህንድስና ትምህርት በሁለተኛ ዲግሪ መስጠት እንደሚጀምር አስታውቋል። የኢንስቲትዩት የድህረ ምረቃ ግብር ዲን ዜና ማርቆስ ባንቴ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽን ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛነት ድግሪ ለመስጠት ይጀምራል ብለዋል። በሀገሪቷ የኒውክሌር ቴክኖሎጂን እንደ አንድ አማራጭ የኃይል ማመንጫ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙ መስጠት እንዳስፈለገ መግለጻቸው ተሰምቷል። ከዚህ ወሳኝ ፕሮጀክት ጀርባ የሩሲያ ወሳኝ ድጋፍ መኖሩን የተሸሸገ ሳይሆን የቀዩ ቤተ መንግሥት አለቃ ኮስታራው ሰው ፑቲንም በረዳቶቻቸው በኩል ኢትዮጵያ ልትጀምረው ስለተሰናዳችሁ ያለው ጠቅላይ ሚኒስትር አብይ አህመድ በአዲሱ ዓመት ዋዜመስላ በሰሩት የኒውክሌር ኃይል ማመንጫ ልማት ጉዳይም የምስራች ወደ አራት ኪሎ መላካቸው ነው የተነገረው። ፑቲን ጠቅላዩን ወደ ሞስኮ ከመጋበዝ አስቀድሞ ወደ አራት ኪሎ በላኩት የምስራች በስምምነታቸው መሠረት በአፍሪካ ትልቁ ይሆናል የሚባለው ከደቡብ አፍሪካ ቀጥሎ ኢትዮጵያ ሁለተኛዋ አስተማማኝ የኒውክሊየር ኃይል ባለቤት የሚያደርጋትን ፕሮጀክት በቅርቡ ይጠናቀቃል ማለታቸው ነው የተናገረው። በተያያዘ መረጃ ፑቲን ዛሬ በሞስኮ የሚካሄዱን ዓለም አቀፍ የአቶሚክ ፎረም እንደሚመሩትም ታውቋል። ፎረሙ የሩሲያ ኒውክሌር ኢንዱስትሪ ሰማንያኛ ዓመት በዓልን ይዘክራል። ከፕሬዝዳንት ፑቲን ጋር እንደ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ራፋኤል ግሮሲ፣ የማይናማር ጊዜያዊ ፕሬዝዳንት ሚንግ ኡንግ፣ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ እና የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሺያን ያሉ ዓለም አቀፍ መሪዎች በውይይቱ ተሳትፈዋል። የአፍሪካ መሪዎች የሚወክሉ ሲሆን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ጨምሮ የኒጀርና የግብጽ ባለስልጣናት ፎረሙን እንደሚቀላቀሉ ተረጋግጧል። በመጨረሻም ኒኮላስ ዛርኮሲ በምርጫ ወቅት ለሊቢያ መንግስት የገንዘብ ድጋፍ ተቀብለዋል በሚል ክስ የአምስት ዓመት እስር ተፈርዶባቸዋል። የቀድሞ የፈረንሳይ ፕሬዚደንት ኒኮላስ ሳርኮዚ ከሟቹ የሊቢያ መሪ ኮሎኔል ሞአመር ጋዳፊ በሚሊዮን የሚቆጠር ዩሮ የገንዘብ ድጋፍ ጋር የተያያዘ ወንጀል ተከሰው የአምስት ዓመት እስር ተፈርዶባቸዋል። በ2007 እና በ2012 ፈረንሳይ በፕሬዚደንትነት የመሩት የ70 ዓመቱ አዛውንት ውሳኔው ለሕግ የበላይነት እጅግ የከበደ ነው ሲሉ ገልጸዋል በ2007 የምርጫ ዘመቻዎችን ለመደገፍ ከዳጋፊ የተገኘው ገንዘብ ተጠቅመዋል ተብሎ ክስ የቀረበባቸው ሳርኮዚ ጉዳዩ የፖለቲካዊ ተነሳሽነት ነው ሲሉ ክሱን ውድቅ አድርገውታል። በገንዘብ ድጋፉ ምላሽም ፕሬዚደንቱ በምዕራባውያን ሀገራት እንደ ወንጀለኛ የሚታዩበትን መጥፎ ስም ለመዋጋት ጋዳፊን ለመርዳት ቃል ገብተዋል ሲሉ አቃቤ ሕግ ክስ አቅርቦባቸዋል። ሳርኮዚ ለምርጫ ዘመናቸው የገንዘብ ድጋፍ ለማግኘት የቅርብ ረዳቶቻቸው ከሊቢያ ባለስልጣናት ጋር እንዲገናኙ ፈቅዷል ተብሏል። ነገር ግን ፍርድ ቤቱ ሳርኮዚ የሕገ ወጥ የምርጫ ቅስቀሳ በመደገፍ ተጠቃሚ እንደነበሩ ለማረጋገጥ በቂ ማስረጃ የለም ሲል ቢወስንም የአምስት አመት እስር ፈርዶባቸዋል። የቀድሞ ፕሬዚደንት ውሳኔ ሚግባኝ ቢሉም ፍርድ ቤቱ እንዲቆዩ ነው ያዘዘው። በ2012 በድጋሚ ምርጫ ከተሸነፉ በኋላ ሳርኮዚን ለበርካታ የወንጀል ምርመራዎች ኢላማ ሆነዋል። በ2012 የምርጫ ዘመቻዎች ወቅት ከመጠን በላይ ገንዘብ ወጪ በማድረግና ይህንንም ለመሸፈን የህዝብ ግንኙነት ድርጅትን በመጠቀም ጥፋተኛ ናቸው ተብሎ በ2024 የተወሰነባቸው ፕሬዝዳንቱ ይግባኝ ጠይቀው የአንድ አንድ ዓመት እስራቱን ወደ 6 ወር ተቀንሶላቸው እንደነበር ይታወሳል። በሌላ ክስ ደግሞ በ2014 አንድ ዳኛ ለመበደል ሞክረዋል በሚል ጥፋተኛ ተብለው ቅጣት የተጣለባቸው የመጀመሪያው ቀድሞ ፈረንሳይ ፕሬዝዳንት በመሆን እስር ተፈርዶባቸው ነበር ይላል ቢቢሲ በዘገባው። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ለናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥናቸውን እለታዊ መረጃዎች እስካሁን ያደመጧቸው ነበሩ። በተመሳሳይ ሀገራዊና አንኳር ጉዳዮች፣ በአፍሪካ ቀንድ ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ማህበራዊ ክስተቶችን እለት ከለት ተከታትለን በትኩስ ይዘን እንደምናቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን እንድታሰፉ ዘንድ አክብሮታዊ ግብዣችን ነው። ሰናይ ጊዜ ተመኘን።